አዲስ አበባ ከተማ ከቅርብ ጊዜያት ወዲህ የበርካቶችን ቀልብ በመሳብ ላይ ትገኛለች። የከተማዋ ውበት ያለ ህዝብ ሰላም አይረጋገጥም እና ያላት ውበት ከህዝብና የጸጥታ አካላት ተባብሮ ስራ ጋር ሲደመር ውጤቱም እንዲያምር አድርጎታል። ለዚህ ደግሞ መዲናዋ በቅርቡ ያከበረቻቸው ሃይማኖታዊና ህዝባዊ በዓላት እንዲሁም ዓለም አቀፍና አህጉር አቀፍ መድረኮች በስኬት መጠናቀቅ ምስክር ናቸው። በዚህ ውስጥ የሰላም ሰራዊት ሚና የጎላ ነው። ይህንኑም ታሳቢ በማድረግ አስተዳደሩ ለፍታቸዋል፣ ደክማቸዋል በማለት የእውቅናና የምስጋና መርሃ ግብር አካሂዷል። ሰላም ወዳድ የሆናችሁ ከልብ እናመሰግናለን። የመዲናዋ አስተማማኝ ሰላም የሰላም ሰራዊቱ ከተለያዩ የጸጥታ አካላት ጋር በጋራ የሰራው ስራ ውጤት መሆኑን የተናገሩት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ለዚህ ውጤታማና ሀገራዊ ኃላፊነታችሁ ምስጋና ይገባችኋል ብለዋል። ቀደም ሲል የተከበሩ ሃይማኖታዊ፣ ባህላዊ የአደባባይ ክብረ በዓላትን እንዲሁም ከመቶ ስልሳ በላይ ጉባኤዎችና ኮንፈረንሶች ያለምንም የጸጥታ ችግር እንዲካሄዱ በማድረግ የህግ የበላይነትን ማረጋገጥ የተቻለ ሲሆን በዚህም ትልቅ የስራ ኃላፊነታቸውን በተገቢው እና በፍጹም ቁርጠኝነት ለተወጡ የጸጥታ ኃይሎች የሰላም ሰራዊታችንና ለመላው የከተማችን ህዝብ ያለኝን ልባዊ አክብሮትና ምስጋና በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ስም እየገለጽኩኝ እንኳን ደስ አላችሁ፣ ደስ አለል። ዛሬም ሆነ ነገ የኢትዮጵያ ጠላቶች አይተኙም ያሉት ኃላፊዋ፣ ለእነዚህ የሀገር ውስጥም ሆነ የውጭ ጠላቶች እኛ በትጋትና በቅንጅት በመስራት ጠላትን ማሳፈር የከተማችንንና የሀገራችንን ሰላም አስተማማኝ ማድረግ ይገባናል ሲሉም ጥሪ አቅርበዋል። የውስጥ ባንዳዎች ከውጭ ባዳዎች ጋር ጊዜያዊ ጥቅምን ማዕከል ያደረገ ጋብቻ ፈጽመው ከቻሉ ኢትዮጵያን ለማፍረስ ካልሆነ ኢትዮጵያን ለማዳከምና ለማኝና ተመጽዋች ለማድረግ እዚህም እዛም ሲውተረተሩ እያስተዋልን ነው። በመሆኑ በዚህ የእውቅናና የምስጋና ፕሮግራም ላይ የተሳተፋችሁ የሰላም ሰራዊት አባላት ለሰላም መደፍረስ ምክንያት ሊሆኑ የሚችሉ አስተሳሰቦችን፣ ድርጊቶችን በአግባቡ እየተከታተልን ማረም ይኖርብናል። ወቅቱ የእኛን አንድነትና ህብረት በእጅጉ የሚያስፈልግበት ስለሆነ አንድ ንሁን። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋው በበኩላቸው የአዲስ አበባ የሰላም ሰራዊት አባላት ከተማዋን 24 ሰዓት በመስራት ለፖሊስ አጋዥና የመረጃ ምንጭ በመሆን ትልቅ ስራ በመስራት ውጤት አምጥተናል ብለዋል። ሀገራዊ ኃላፊነታቸውን በአግባቡ በመወጣታቸው ለሰላም ሰራዊቱ ምስጋና ያቀረቡት ኮሚሽነር ጌቱ ለቀጣይም ፖሊስ የጀመረውን የህዝብ ተሳትፎና ከሰላም ሰራዊት ጋር በአብሮነት የመስራት ተግባር አጠናክሮ እንደሚቀጥሉ አረጋግጠዋል። ፊትለፊታችን አገራዊም ከተማ አስተዳደሩም የክልል ምክር ቤት ምርጫ አለን። እንደ ሀገርም አገር አቀፍ ምርጫ የሚካሄድበት ዓመት ነው። ሌሎችም እንደዚሁም አህጉራዊ ትልልቅ እውነቶች አሉ፣ ሃይማኖታዊ አሉ። እነዚህ እውነቶች በሙሉ እንደጀመር ነው ያለምንም ጸጥታ ችግር በተለይም ይህን ስምሪት ከሚሰጠው የጸጥታ አካል ጋር እጅ ለእጅ ተያይዘን በየአካባቢ ያለውን ሁኔታ ከወንጀልም ጋር ከሽብርም ጋር የሚታዩ ሁኔታዎች ለጸጥታ ኃይሉ መረጃ በመስጠት በጋራ በመስራት በጀመርነው መንገድ ቀንና ሌሊት አካባቢያችን እንድጠብቅ አደራ ላለሁ። እውቅና ነው ለተጨማሪ የሥነ ልቦናና አካላዊ ዝግጅት ስንቅ ይሆነናል ያሉት የሰላም ሰራዊት አባላቱ በቀጣይም የከተማችንን ሰላም ለማረጋገጥ እንሰራለን ብለዋል። ያው ለለፋበት ነገር የምታገኘው ነገር ደስ ይላል። ማለት ለቀጣይ ስራ በቃ ተግተ ለሰላም ተግተ እንድትቆም ያደርጋል። እውቅናው በጣም ደስ ብሎናል፣ ምክንያቱም መንግስት እኛን አስቦ እንደዚህ አይነት ትልቅ መድረክ አዘጋጅቶ በመጥራቱ በጣም ደስ ብሎናል። ነገ እንድንሰራ ደግሞ መነሳሳትን ፈጥሮብናል። በመርሃ ግብሩ ላይ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራን ጨምሮ የከተማ የክፍለ ከተማና የወረዳ የስራ ኃላፊዎች፣ የከተማዋ የሰላም ሰራዊት አባላት የታደሙ ሲሆን ክፍለ ከተሞች የሰላም ሰራዊት አባላትና የፖሊስ አባላትም እውቅናና ምስጋና ተበርክቶላቸዋል። ጉዳይ መዛግኝቷል መቻላችን